ሚዲያዎች ትክክለኛ መረጃን ተደራሽ በማድረግ ሰላምን ለማስፈን የሚደረገውን ጥረት በማገዝ የበኩላቸውን ኃላፊነት ሊወጡ እንደሚገባ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ተናገሩ። ከተማ አስተዳደሩ ከሚዲያ ተቋማት ሰራተኞች ና ከማህበራዊ ሚዲያ አንቂዎች ጋር በወቅታዊ ጉዳይ ዙሪያ ምክክር አድርገዋል። ተጨማሪውን ከአሊምር እንከታተል። በኢትዮጵያ ብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚና እንዲሁም የቀጣይ አቅጣጫዎች በሚል መሪ መልእክት የደሴ ከተማ አስተዳደር በከተማዋ ከሚገኙ የሚዲያ ተቋማት ሰራተኞችና ከማህበራዊ ሚዲያ አንቂዎች ጋር ውይይት አድርጓል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ሚዲያዎች ትክክለኛ መረጃን ተደራሽ በማድረግ ፍትሐዊነትን ማንገስና የሰከነ ማህበረሰብ መፍጠር የወቅቱ ኀላፊነታቸው መሆን አለበት ነው ያሉት። የኢንፎርሜሽን መዛባት ከተፈጠረ ድርጅት አደጋ ውስጥ ይገባል። የኢንፎርሜሽን ደግሞ ፍትሐዊነት ከተፈጠረ በቂ መረጃ፣ በቂ ዳታ በወቅቱ ከደረሰ ህዝብ፣ ቢዝነስ፣ መንግስት በአጠቃላይ የተሻለ ነገር ይፈጠራል። ለግሉ ብቻ አስቦ አገርን ከማተራመስ ራሱን የሚጠብቅ ማህበረሰብ ትውልድ መፈጠር አለበት። ለዚህ ደግሞ ሚዲያ ትልቅ ዋጋ ነው። የሀገርን ሰላም ለማስቀጠል የሚያግዙ ዘገባዎችን በመስራትና የልማት እንቅስቃሴዎች ለህዝብ ተደራሽ በማድረግ የበኩላቸው ሚና ለመወጣት እንደሚሰሩም የውይይቱ ተሳታፊ ጋዜጠኞችና የማህበራዊ ሚዲያ ባለሙያዎች ተናግረዋል። ሚዲያ ያለ ሰላም ሰላም ያለ ሚዲያ ህይወት አልባ ስጋ አይነት ነው የሚሆኑትና እና ሰላም ለመመስረት ሚዲያ እንደሚያስፈልግ ሁሉ ሚዲያ እንዲኖር ደግሞ ሰላም እንደሚያስፈልግ መረዳት ያስፈልጋል። ስለዚህ የሚዲያ ሚናው ሰላምን መገንባት ብቻ ሳይሆን ሰላምን መፍጠርም ሰላም እንዲመጣ መስበክ ስለ ሰላምም መጠየቅ መቻል አለበት። በተቻለ መጠን ሶሻል ሚዲያ ላይ ያለ ሁሉም ሰው ሀገሩንም ሰላሙንም መጠበቅ መቻል አለበት። በቀላሉ የሩዋንዳ ማየት እንችላለን። ያንድ የሬዲዮ ፕሮግራም ላይ በተደረገ እንትን እሰጣ ገባ ወደ ብሔር ግጭት በመግባት ያሁላ ማህበረሰብ ላይ ያልቅ ይችላል ስለዚህ የኛ አጠቃቀም ምን ይመስላል የማህበረሰቡ ፍላጎትንና የእይታ አቅሙን ያገናዘበ ነው ወይ የሚለው ወሳኝነት አለው ብዬ አስባለሁ የተለያየ አይነት የፖለቲካ አቋም ሀሳብ ሊኖረን ይችላል በብሔራዊ ጥቅሞቻችን ግን በፍጹም መደራደር የለብንም የሚል እምነት አለኝ ስለዚህ ልዩነቶቻችን ወደጎን አድርገን የብሔራዊ ጥቅም ጉዳይ ሲነሳ አብረን በጋራ ልንቆም ይገባል በጋራ ልናስተጋባ ይገባል ማለት ነው ለምሳሌ የወደብ ጉዳይ ሲነሳ የግል ሚዲያዎች አሉ ማህበረሰብ አንቂዎች አሉ፣ አክቲቪስቶች አሉ። እነሱ በሚገባቸው ልክ ወይ ደግሞ በራሳቸው የፖለቲካ ፍላጎት ልክ ሊሆን ይችላል ያንን የሚያራምዱት ማለት ነው። እሱ ትክክል ነው ብዬ አላምንም። በቃ ሁላችንም ያ እኮ የማህበራዊ ሚዲያ አንቂ ኢትዮጵያዊ ነው። ስለዚህ የወደብ ጉዳይ ይመለከተኛል፣ ብሔራዊ ጉዳይ ነው የኔ ጉዳይ ነው ብሎ ሊያስተጋባ ይገባል ማለት ነው። አሰባሳቢና አንድነትን የሚያጠናክሩ የዘገባ ስራዎችን በመስራት ለሀገር እድገት የበኩላቸው ሚና ለመወጣት መስራት እንደሚገባም ገልጸዋል። በዋነኝነት ቲክቶክ፣ ፌስቡክ የተመሳሰሉ ነገሮች በጣም ጎልቶ እየወጡ ነው። ስለዚህ ዜጋ መስራት ያለብን አንድ የሚዲያ ተቋም ብቻ ሳይሆን እንደ ህዝብ እዛ ፕላትፎርም ላይ እየተጠቀመ ያለ ማህበረሰብ በሙሉ የድርሻው ሊወጣ ይገባል። ሊያሰባስበን የሚችለውን አንድ ሊያደርገን የሚችለውን የሰላማዊ ወይም የሳቢ ሚዛንን ያገናዘበ የሚዲያ አጠቃቀም ሊኖረን ይገባል። የመልካም አሰራር ችግሮችን መግለጽ ብቻ ሳይሆን ያ የመልካም አሰራር ችግር ማህበራዊ ችግሮች ሊሆኑ ይችላሉ፣ የመውጫ መንገዳቸው ምንድን ነው የሚለውንም የማመላከት ኃላፊነት አለብን። የሚሰሩ ልማቶች ለበርካታ አመታት እኛ ጋዜጠኞች ስናነሳቸው የነበሩ የህዝብ ጥያቄዎች ናቸው። ለምን እንዲህ አይሆንም ብለን ስንሟገት የነበርንበት ጥያቄዎች ናቸው። አሁን እየተመለሱ ያሉትና የልማቱ ተሳታፊም ጠያቂም እንዲሁም ደግሞ ለልማቱ መምጣት አስተዋጽኦ ያለን ነን ብዬ ነው የማስበው። ወደፊትም ይህንን እንቀጥላለን። ሀሰተኛ ፕሮፓጋንዳዎችን በትክክለኛ መረጃዎች በማምከንና አሉባልታዎችን በመመከት ሰላምን ለማስፈን የኢትዮጵያን አንድነት የሕዝቧንም ደህንነት በማስጠበቅ በኩል የሚዲያ ተቋማት በትኩረት ሊሰሩ እንደሚገባም አቶ ሳሙኤል ሞላልኝ ተናግረዋል። አማራ ክልል አሁን ወደ ሰላም ሊረጋጋ የሚችለው እንዴት ነው ካል በሚዲያ ድርሻ ያለን የሚሉ ሁሉ ስለ ሰላም ሲሰብኩ እውነተኛና ትክክለኛ መረጃን በወቅቱ ለሕዝብ ሲያደርሱ ከየአቅጣጫው የሚሰነዘሩ ሴራ አዘል የጥላቻና የጸብ አጫሪ ስምሪቶችን ሲኖሩ በተጨባጭ እና ትክክለኛ መረጃን በወቅቱ በትክክለኛ ሰዓት ለሕዝብ ሲያደርሱ የሚዲያዎቻችን የተገራ የሚዲያ አቅጣጫ ሲከተሉ ስለ ሰላም ሲሰብኩ የዚህ ሁሉ ድምር ውጤት ነው አገር ሰላም ሊሆን የሚችለው።